ይዳኝ በእናንተ ፊት እንድስቅ ያደረገኝ እግዚአብሔር ይመስገን። ስታለቅ ስም ያስታውሳት ሰው አብረና ታለቀ ስን አደር መጀመሪያ እዛ ጋር ነው የለቀሰችው። ከዛ ከነ ልጆቿ ደሞ እዚህ ጋር። አቤት ጌታ፣ እግዚአብሔር ይመስገን። ለኔ የሆነው ነቢይ ደብዳቤ ይሄ አይሆንም ለአንቺ ቦታው የተባለውን ይዤ መጥቼ ነበረ። እሱን ይዘ ነበረ። ይሄ ወረቀት ይቀየር እያልክ ነበረ። እንደዚህ እያረከው ማለት የሄድኩለት ገና ሳምንት ሳይሞላው የመጀመሪያው መልእክቱ እንዴት እንደመጣ አስታውሽን እስቲ። መልእክቱ የመጣው ሙሴ ማነው ስትል የልጆች አባት ነው አልኩ። ከዛ ተፈልጊዋለሽ ይምጣ ወይ አልክ። አይ አልፈልግም አልኩ። በጣም ከሚገርም እሱ ራሱ እየደወለ ነው። አይ ይደውልልሻል፣ ላንቺም ይደወልልሽ በዚህ ነ ነ ነ ነ በዚህ ቅባት ልባርክሽ። በኢየሱስም ነፍሱን አስጨነቅኩት፣ ልቡን አስጨነቅኩት፣ ሀሳቡን አስጨነቅኩት። ፊቱን ሁሉ ወደ አንቺ መለስኩት፣ ወደ ልጁ መለስኩት። አሜን አትሉም ወይ? አሜን። እሺ ቀጥይ ሙሴ። ከዛ እኔ ስለ ሙሴ ስትል አልፈልግም አልኩ። በጣም በጣም አዝኜ ስለነበረ ማለት አሁንም አልፈልግም። እውነት ለመናገር እግዚአብሔር ልጆቼን እንዲያሳድግ ነው የምፈልገው። ደግሞ እያሳደገልኝም ነው። በስራ ጉዳይ ደግሞ እንትን ብሎኝ ነበር በድልድል ነበርና ሽግሽግ፣ ያንን ቦታ ላይ ነው የምፈልገውን ቦታ ላይ ሳስገባ የእኔን የስራ ልምዴን ከውስጥ አወጡት፣ ያለኝን ቀደም ብሎ ያለኝን አወጡትና ከኔ ጋር ለሚወዳደረው ልጅ እኔን እንዲበልጥ አደረጉት ማለት ነው። ከዛ በጣም አዝኜ ነበረ። ሲቀጥል ደግሞ ተንሳፋፊ ነበር መሆን ብዬ ነው ያሰብኩ ሌላ ቦታ ክፍት ቦታ ላይኖር ይችላል። ተንሳፋፊ ከሆንክ ደግሞ ያን ቦታ ካላገኘት፣ እኔ ስራ አጥነም ሆነ። ከዛ በቃ ነፍሴ ሁሉ ተጨነቀ። አልቅሳለሁ መጥቼ እዚህ። ከዛ የዛን ቀን ግን የመጨረሻ እንደውም ቅሬታ ኮሚቴ ለሚኩራ ክፍለ ከተማ ሲሄድ ቅሬታ ኮሚቴው ስነግረው ሁሉን ነገር ሰምቶኝ ይህ ችግር የለውም እኔ እጃየዋለሁ ምናም ብሎ መጣ። እንትኔንም ሳያየው ምኑንም ሳያይልኝ ተመልሶ ሄዶ ሌላ ደብዳቤ ጽፎ የኔ የስራ ልምድሽ የለም የሚለውን አድርጎ ጻፈልኝ። ከዛ በቃ ተስፋ ቆርጬ ነው እዛ ጋር ቁጭ ብዬ የነበረውና አጋጣሚ የእግዚአብሔር መንፈስ አየህ። ከዛ በዚህም እንጀራው ነው ምናምን ብለህ ስትል ወረቀቱን አወጣው። ይሄ ወረቀት እንደዚህ እያደረገ ይቀየር፣ ጉባኤ ነበረ ይቀየር ነበር ያልከው። እኔም ደግሞ አመንኩኝ፣ ወዲያው ማለት ነው በቃ። በእርግጥ እኔ እዚህ ቤት ስመጣ የመጀመሪያ የመጣው ዕለት ነው መንፈስ የተቀበለክ ምክንያቱም፣ ከነበርኩበት ጭንቀት ውስጥ ነበር ይወጥቼ እዚሁ የቀረሁት ማለት ነው። የትም አልሄድኩም። ከዛ በኋላ ሙሴ የሚባል ሰው ታውቂያለሽ? ባለቤቴ የልጆች አባት የት ነው የሚኖር? ዲማ ነው ያለው። አትገናኙ? እንገናኝ፣ ፈጽሞ ግን በስልክ እናወራለን ማለት ልጆቹን ፈልጉ፣ ያወራል ከኔ ጋር ያ እግዚአብሔር ይራራልሽ፣ ፊቱንም ያብራልሽ፣ ሰላሙንም ይስጥሽ። ስትስቅ ነበርም ማያት አቀርቀራገን ቧ ተሰብሮ ታለቀ። ምን ልበላት ስል ሙሴ በላታለሁ ሰብሯታለሁ። ሰው የሰበረውን እግዚአብሔር አይጠግንም። መጨረሻሽ አይደለም። ይህ መጨረሻሽ አይደለም። እግዚአብሔር ያስቅሻል ልጄ። ማስጦታ ነው እግዚአብሔር የሰጠን ያሳድጋል አያሳድጋል? ያሳድጋል። እግዚአብሔር በክብር ያሳድግልሽ፣ አሜን። በተአምራት ያሳድግልሻል፣ አሜን። የፈራሽው አያገኝሽም፣ አሜን። ያሉብሽ፣ የተናገሩብሽ ባንቺ ህይወት ላይ አይሆንም፣ አሜን። አሁን እንደው ቢቀና ቢቀና ባንቺ ሴት ይቀና ባንቺ ይቀና። ስፍራ ሊያስለቅቁሽ ያሉትን ስፍራ አስለቀቃቸዋለሁ አለ። የት ነው የምትሰሪው? ወረዳ ውስጥ አምስት። እሺ፣ ምንድን ነው እሱ? እዛ ውስጥ እዛ ውስጥ ምንድን ነው የገጠመሽ? ከስራ ጋር የተያዘ ችግር ብዙ፣ በቃ በአሰት የስራ ልምድ ተለዋውጦ የእኔ ኦሪጂናል እያለኝ የእነሱ አሰቱ በልጦ፣ በልጅን ከፍ አድርጋ ከፍ አድርጋ የእኔ አምላክ ሰማይንና ምድርን የሁን በሚል ቃል ያጸና የሰራዊት ጌታ እግዚአብሔር የቀደሙትን ያስቀድማቸዋል ያለፉትን ያሳልፋቸዋል። በጌታ በኢየሱስ እነሱ በፈረሳቸው እነሱ በሰረገላቸው እኛ ግን በአምላካችን በእግዚአብሔር ስም አሸነፍናቸው። አንድ ሰው ይጩና አሸናፊ ነኝ ይበል። አሸናፊ ነኝ። ምንድን ነው የእኔ የስራ ልምድ የነበረኝ ሌላውን ጥሎት የስራ ልምዶ የተሟላ አይደለም ብሎ ቅሬቴን ወድቋል ብሎ መለሰል። እግዚአብሔር ያያል። አሜን። በጌታ በኢየሱስ ስም እምባሽ ይታበስ። አሜን። የለቅሶ ምራፍሽ ተዘግቶ እግዚአብሔር አምላክ የሳቅ ምራፍ ይከፈትልሽ። አሜን። ልጆችሽን በክብር ያሳድግልሽ። አሜን። አባቴና አምላኬ እግዚአብሔር ሆይ በጌታ በኢየሱስ ስም እና ሥልጣን ለቴ ፊትህን ስላበራህላት ስለራራህላት ሰላምንም ስለሰጣሃት አመሰግናለሁ። አባ ልጆቿን እና እሷን ነገሯን በፊት አስቀመጠ። እግዚአብሔር ሆይ ከዚህ ቀን ጀምሮ በነገር ሁሉ ማለፍ መከናወን ይሆንላት። የትኛውም የተወረወረባት ፍላጻ አይሰበር። ይሄ ደብዳቤ ልክ ሊሰጠኝ ሲል ሶስት ቢሮዎች ታጠፉ። አመራር ለመቀነስ ማለት ነው አንድ አመራር በሶስቱን ቢሮ ይዞ እና ለኔ ሐሙስ ሊሰጠኝ አርብ ሊለጠፍ ነው። የኛ ቢሮ ሊዘጋ እንዳለ ማህተሞች ሁሉ ሊሰበሰቡ ማለት ነው። እና በቃ እስካሁን ውስጤ ራሱ ስለዛ ሳስብ ሳስብ ይገርመኛል። እግዚአብሔር የማይቻለውን ነገር ማስቻል ይችላል። በቃ የሆነ የለም የሚባለውን ይችላል። ታውቃለህ። ከዛ እኔም ጉዳዩንም ድጋሚ አልጠየቅኩም። በቃ የነብያንትያ አምላክ እዚህ ስትናገር ጉባኤ መሀል ነው። በቃ እግዚአብሔር ይህን ካየ። ካየ እኔ ጉዳይ አልኩና ልጆቼን እግዚአብሔር ያሳድጋል ብዬ አንድም ነገር አላልኩትም። አለቃዬንም ሂጅ አላወራሁትም። ወረቀቱን ቤት አስቀመጥኩት፣ ገባ። ከዛ አስቸኳይ አሁን እፈልግሻለሁ አለኝ የእኔ አለቃ ማለት ነው። ምን አጠፋው ስለው በቃ እፈልግሻለሁ የቁጣ ነው የሚመስለው። ከዛ እየተንቀጠቀጥኩ ከተቀጠቅኩ ምን ነበር ስለው ዛሬ እኮ ደብዳቤ ሊሰጥሽ ነው አለኝ። የምን የስንብት አለኝ። ከዛ ተዘጋጅቶ ማህተም ተመትቶበት በቃ እንኳን ደስ አለሽ፣ ቦታውን ሰጠውሻል እና ሀሌሉያ ሀሌሉያ! ክበር በኛ አገር ንገስ በኛ ሰብ አሜናት ልሞይ የተከለከላችሁት አሁን ተፈቀደላቸው፣ የተያዘባቸው ተለቀቀላቸው። በማንም ምች ይሁን ከማንም ምች እግዚአብሔር ያስተፋላችሁ። አሜን። የሚገርምህ ይሄ ዛሬ ከዛ ከሐሙስ በኋላ ማህተሙ የለም ተሰብስቦ ስራ አስፈጻሚ ቢሮ ገብቷል። ከሐሙስ በኋላ ቢያድር ሐሙስን አርብ እኔ አላገኘም ቦታው፣ እንኳን ቦታው ማህተሙ የለም። ከዛ አትለ ወስጄ አመሰግናለሁ ምናምን ስለው እግዚአብሔር ነው የአንቺ አምላክ ነው። እኔ ማለት ቢሮ የትም ቦታ ላይ ይጮሃለሁ። በቃ እንደብድ ነው የሚቆጥሩኝ ማለት ነው። ኢየሱስ ጌታ ነው ስለው በቃ የአንቺ አምላክ ነው እንደዚህ ያደረገዋል። እና እየዘመርኩ ነው የገባሁት ማለት ነው። በቃ እንደብድ ማለት ነው። እና ቦታውን አገኘው ሳምንት ደግሞ ስታወራ ስለ ሞት ምናምን እያወራክ እኔ እንትን ሶኬት ተበላሽቶብኝ ለራሴ ሊሰራው ቆጣሪውን ልጅ አጥፋ ስል ለካ መብራት አጥፍቶ ትቶታል። ከዛ እኔ ሶኬቱን ይዤ እንደዚህ እያደረግኩኝ ከግድግዳ ጋር ልትም ማለት ነው እና አልያዘኝም፣ እንደዚያው አላስቀረኝም። ግን ዋናው ሶኬት ነበር። ከሞትም ተርፌያለሁ እግዚአብሔር ይመስገን እና ክብር ለጌታ ይሁን ነብይ በጣም ነው የምንወድግ፣ በጣም ማለት ነው። የእውነት እኔ እዚህ ቤት ከመጣ በኋላ በቃ ሁሉ ነገር የሰላም ነው፣ እግዚአብሔር ይመስገን። በቃ ማለት ይሆናል አይደል? በኑሮ እንኳን የሆነ ጎዶሎ የምትለው ነገር ሲሆን ጌታ ሆይ የነብይ አምላክ ነው የምንለው ባባ። እራሱ ትንሹ ራሱ ሳይቀር እንጸልይ በቃ ይላል። እና በአንተ ብዙ ነገር እየሆነልን ነው፣ ወደፊትም ይሆንልናል። ብዙ ተስፋ አለን እና እናመሰግናለን። እድሜ ዘመን ይባላል። ያደረገልሽ ጌታ ስሙ ለዘላለም ይባረክ። የሰማይ አምላክ እግዚአብሔር እንደተናገረው ልጆችሽን በክብር ያሳድግ። እኔም እንደ ወንድም ድም ከጎንሽ አለሁ። ልጆቿን አይታቸዋል አይደለ? ከእሷ የተፈጠሩ ይመስላሉ። አቤት እግዚአብሔር እኮ በችግር ያደጉ ይመስላሉ? በፍጹም። ነገ ሌላ ቀን ነው። የልጆችሽ አምላክ ደግሞ ያሳረፈሻል፣ አምናለሁ። እስቲ ልጆቻችሁን ዘርጉ። በጌታ በኢየሱስ ስም በሏት። የጀመረው እግዚአብሔር እስከ መጨረሻው ያሳርፍሽ። የልጆችሽን ደስታ ያሳየሽ አሜን አሜን ስትሉ ለእናንተ ይሁንላችሁ አሜን በኢየሱስ ስም አሜን ስትሉ ለእናንተ ይሁንላች ለመጨረሻ ጊዜ አሜን ስትሉ ይሁንላችሁ አሜን የሚገርማችሁ ከበረከቷ ጋ ጋር መገናኘቷን ሲያቅ ደግሞ ቤት ሰይጣን ደሞ በሌላ መንገድ መጣባት አይገርማችሁም ግን እግዚአብሔር ጣልቃ ገባ አሜን እንዲህ ጣልቃ እየገባ ያስመለጠሽ ከለከልኩት። በየሶሰኑ አሜን። ልቡንም ሀሳቡንም አይምሮውንም ከአንቺ ላይ አነሳሁት። አሜን። ተፈጸመ። በሰላም ሂጂ። አሜን። በሌላ ምስጋና ያገናኛል።